ቡናማ አላህ አጅራችንን ከፍ ያለ ያድርገውኛ ሰራሁኝ ሰራሁኝ። በጊስትሪ ያረፍበው ነገራችን ላይ ሲኒ ያው በጣም ስለሚይዝ ዘይት አርጌ ጊስትሪ አርጌ ነው የምሰራው። ማሻአላህ ቢዛ ነው የወጣው። በዚያ አመት ውስጥ ያው ሙያ ተለምዷል